ሰላም ጤና አስጥልኝ። የተወደዳችሁና የተከበራችሁ ክቡራትና ክቡራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ዓርብ ረፋድ ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። በቅድሚያም አርስቶቹን የትግራይ ውጥረትን በተመለከተ የጌታቸው ረዳ ሸረትን አዲስ ጋዜጣዊ መግለጫ መስጠቱን ተመልክቶ እንግዲህ ከህዋትና ከኤርትራ የመልስ ምት የተሰጠበት መረጃ ደርሶኛል ይህንን መረጃ አሰማችኋለሁ ኢዜማ መግለጫ አውጥቷል በዚሁ በትግራይ ጉዳይ ከጉጂ ዞን የሚነሱ ታጣቂዎች በህዝብ ላይ ጥቃት እያደረሱ እንደሚገኙ መረጃዎች እየወጡ ይገኛሉ በአማራ ክልል ደሴ ወግዲ ውጥረት መኖሩን ምዕራብ በለሳ እንዲሁም አርማጮ ማሰሮ ደምፕ እና ጎንደር ዙሪያ ያሉ የግንባር መረጃዎችንም በመጠኑ ይዣለሁ እነዚህንና ሌሎች መረጃዎችንም ማሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ አቶ ጌታቸው ረዳ አዲስ አበባ ሆነው ጋዜጣዊ መግለጫ መስጠትን ተከትሎ ከመቀሌና ከአስመራ መልስ ተሰጥቷል። ጌታቸው ረዳ ትናንትና ከሸራተን አዲስ ሆነው እንግዲህ መግለጫ ሰጥተው ነበር ዲዲአር በተመለከተ የተቋረጠው በእኛ ትርምስ ምክንያት ነው ብሏል ጌታቸው ረዳ ከነደብረጽዮን በኩል ደግሞ ተቀባይነት የለውም ጌታቸው ረዳ የሚያነሳቸው ስሉ በአቶ አማኑኤል በኩል የጌታቸውን መግለጫ መልስ ምት የሚመስል ነገር ሰጥተዋል የትግራይ ግዛቶች በህዝበ ውሳኔ ተብለው ነበር ነገር ግን እኛ ያለን አቋም ተፈናቃዮቹ ወደ ቤታቸው ይመለሱ የትግራይ ግዛት ያሉት ታጣቂዎችም ይልቀቁ ነው ብለዋል። በሌላ በኩል እንግዲህ የትግራይ ጉዳይ የራሷ የትግራይ ጉዳይ ነው እንጂ ጣልቃ ገብነት አያስፈልግም። ጌታቸው ረዳ ስለ ጣልቃ ገብነት ለፌዴራል መንግሥት ያቀረበው ጥያቄ መሰረተ ቢስና ተቀባይነት የለው ያሉበት ሁኔታ ነው ያለው። ከኤርትራም እንግዲህ ከህዋትና ኤርትራ ጀነራሎች ንግግር አላቸው አይዞባይነት አለ የሚል ጌታቸው በመግለጫው ነካክቶ ነበር። ከኤርትራም ማብራሪያ ተሰጥቶበታል። እንግዲህ ኤርትራ ያለችው በራሷ ግዛት ነው እንጂ የኤርትራ በፕሪቶሪያ ስምምነትም ደስተኛ አደለች የሚባለው ጉዳይ የፕሪቶሪያው ስምምነት የኢትዮጵያ የውስጥ ጉዳይ ነው እንጂ የኤርትራ አይደለም፣ ይሄ መሰረተ ቢስ ንግግር ወይ ወሬ ነው ብላለች ኤርትራ። ወታደሮቿም ቢሆኑ በኤርትራ ግዛት ውስጥ ነው ያሉ እንጂ ከኤርትራ ግዛት ውጭ አይደሉም ስትል ጌታቸው ረዳ ባነሳቸው ጉዳዮች እንግዲህ በርካታ ጉዳዮችን ነው ጌታቸው ያነሳው። በዛ ጉዳይ ላይ የመልስ ምት የሚሆን ነገር ሰጥቷል። ከኤርትራም በትግራይ ጉዳይ እንግዲህ ኢዜማ መግለጫ አውጥቷል። የፌዴራል መንግስት ሊያስቆም ያስፈልጋልም ነው ያለው። የፌዴራል መንግስት ለተፈጠረው ውጥረት ድርሻውን ይውሰድ፣ ፕሪቶሪያ ስምምነትን በትክክል ባለመተገበሩ ውጥረት ነግሷል ይላል። በሌላ መረጃ ሀያ ሺህ ተፈናቃዮች የያዘው መጠለያ ጣቢያ ያለምግብ ተቀምጧል። በመቀሌ ችግር እየተፈጠረ እንደሆነ ተገልጿል። ገንዘብ እጥረት በመኖሩ ሶስት መቶ ሺህ ተፈናቃዮች ለመመገብ ተቸግረዋል እየተባለ የሚገኛል። ኢትዮጵያ ዩኤስኤዲ እንግዲህ እርዳታ የመጀመሪያ ተቀባይም ነች ለዘጠና ቀናት በግምገማ ላይ መቆየቱ ተሰምቷል። ይህ ታዲያ ስራ ማቆምን ከአምስት መቶ ሺህ ቶን ማሽላ ህዝብ ጋር ሳይደርስ ሊበላሸ ነው ተብሏል። እንግዲህ በመቀሌ መጋዘን ውስጥ ተቆልፎበት ነው የሚገኘው ይሄ ነገር ይሄ አምስት መቶ ሺህ ቶን ማሽላ ህዝብ ጋር ለማድረስ ገንዘብ ያስፈልጋል። የነዳጅ የመኪና እነዚህ እነዚህ ነገሮች በዚህ በዩኤስኤይድ በመቋረጡ ምክንያት ህዝብ ጋር ሊደርስ አልቻለም። እንዲሁ በመሃል ሜዳ እንግዲህ ክስፓር ሆነው ሊበላሽ ነው ስሉ በርካቶች ሀሳብ አስተያየታቸውን እየሰጡ ይገኛሉ። አድማጮቻችን እንግዲህ ኢትዮጵያ ውስጥ አሁን ያለው ሁኔታ አማራ ክልል፣ ኦሮሚያ ክልል፣ ትግራይ ከፍተኛ ቁጥር ያለው ተፈናቃይ ነው ያለው። እነዚህ ተፈናቃዮችም ይህነስ የሚብዛም ከኢትዮጵያ መንግስት አይደለም። አንዳንድ ነገሮችን የሚያገኙት ከውጭ ተራዲዮ ድርጅቶች ናቸው። እነዚህ የውጭ ተራዲዮ ድርጅቶች ደግሞ አሁን በተወሰነ መልኩ በአሜሪካ ውዝግብ ዶናልድ ትራምፕ በሚያወጧቸው አዳዲስ መግለጫዎች በዛ ምክንያት እንግዲህ ሊቋረጡ ችሏል። ችግሩ እየተባባሰ የመጣበት ሁኔታ ነው ያለው። እዚህ ላይ ሰላም የለም፣ ሰዎች በሰላም ወጥቶ መግባት አልቻሉም። ጦርነቱ በሁሉም ቦታ እየፈነዳ ያስቸገረበት ሁኔታ ነው ያለው። ትግራይም የጦርነት ዝግጅት እንዳለ እየተረዳን እንገኛለን። እነ ደብር ሲሆን እንደምታውቁት የመቀሌን ሬዲዮ ጣቢያ ሁሉ የተቆጣጠሩበት ከንቲባ ጽህፈት ቤትን ሁሉ ተቆጣጥሮ የራሳቸውን ሰው ያስቀመጡበት ሁኔታ ነው ያለው። ይሄ ራሱ ወዴት እያመራል የሚለውን እንግዲህ ግምት ውስጥ ማስገባት ይቻላል። አሁን አንድም ቦታ ሰላም አለ ተብሎ የሚጠበቅ ምናልባት በተወሰነ መልኩ ደቡብ አካባቢ ካልሆነ በስተቀር ሁሉም ቦታ የጦርነት ድግስ እየተደገሰ እንደሚገኝ ተገልጿል። በሌላ መረጃ በኮሬ ዞን አሁን በህዝብ ላይ ታጣቂዎች ጥቃት አድርሷል መነሻቸውን በኦሮሚያ ክልል ጉጂ ዞን ያደረጉት ታጣቂዎች ወደ መንደር ገብተው ጥቃት አድርሷል የተባለው ህዝብም ሞትን እየጠበቅን ነው ያለ ነው ብሏል የፌደራል መንግስት ሸኔ የምለውን ታጣቂ ያደርጋል በተመሳሳይ ደግሞ ኦኔግ የኦሮሞ ከኦሮሚያ ዞን የሚመጡ የኦሮሞ ታጣቂዎች ናቸው ብሎ በእነሱ ላይ እያሳበበ ይገኛል ማለት ነው አንደኛው በአንደኛው ላይ ሲያሳብብ እንግዲህ በመሃል ንጹሃን ዋጋ እየከፈሉ እንደሚገኙ ተገልጿል። በሌላ መረጃ እንግዲህ ትግራይ የሚገኘው የአቶ ጌታቸው ረዳ ከንቲባ ተነስተው የነ ደብረጽዮን ከንቲባ ተተክቷል። የትግራይ ሬዲዮ ጣቢያንም ተቆጣጥረዋል። የነ ደብረጽዮን ቡድን ማለት ነው። አድማጮቻችን፣ ተመልካቾቻችን፣ ሌላው ወደ አማራ ክልል የግንባር መረጃዎች ስንመጣ ደሴ ከተማ አቅራቢያ ወታደራዊ እንቅስቃሴ አለን የተባለው በ 22 ቀበሌ በ 23 እና 25 ቀበሌ በተደረገ ውጊያ በርካታ ሚሊሻ ተገሏል ሌሎችም የተማረኩበት ሁኔታ መኖሩም ተገልጿል በደሴ አቅራቢያ በፋኑ ቁጥጥር ስር ገብቷል በደሴና በተውለደሬ መካከል ቀበሌዎች እንግዲህ አንድ ሊቀመንበር በፋኖ ተይዞ ተወዝዷል ተብሏል ለተውለደሬ ወረዳም ምዕራብ ወሎ ወግዲም ውጥረት መኖሩ ተሰምቷል ይሄ ሊቀመንበር እንግዲህ ብዙ ጊዜ ማስጠንቀቂያ እንደተሰጠው ተናግሯል። ነገር ግን ይህንን ማስጠንቀቂያ ወደ ጎን አድርጎ ፋኖን እናጠፋልን የሚል ዘመቻዎች ሲቀሰቅስ ነበር ከብልጽግና ጋር ተብሏል። በዚህ ጥርስ የተነከሰበት እንግዲህ ፋኖቹ ደፈጣ ሰርተው ይህንን ሊቀመንበር በቁጥጥር ስር አድርጎታል። ምናልባት እስረኛ ያደርጉታል ወይስ እርምጃ ይወስዱበታል የሚለው የታወቀ ነገር የለም። በሌላ መረጃ ጎንደር ምዕራብ በለሳ ወራላ በተባለው ቦታ በተፈጸመው የደፈጣ ጥቃት ሚሊሻ በርካታ ሚሊሻ ሞትና ቁስለኛ ሆኗል። ማዕከላዊ ጎንደር፣ ጎንደር ዙሪያ ወይና ደጋ በተባለው ቦታም በተፈጸመው የደፈጣ ጥቃት ቁጥራቸው በውል ያልታወቀው የሚሊሻ አባላት ሞትና ቁስለኛ መሆናቸው ተገልጿል። በተመሳሳይ መቅደላ ወረዳ በአምሳ 50 ኪሎ ሜትር ርቀት የሚገኘው በሚሊሻ ላይ ጉዳት ደርሷል። ሌላው ጉግሳ ወረዳ አዊ ትላንትና ከባድ ውጊያ ነበረበት ተብሏል። የጉዳት መጠኑም አልታወቀም። አረማጮ ማሰረው ደንብ ሽመል በር ግጨኝ ሰሞኑን እንግዲህ ከባድ ውጊያ ሲደረግበት ነበር። በዚህ ቦታ እንግዲህ ሀያ ሁለት የመንግስት ወታደሮች ፋኖን ተቀላቅሏል እስከነሙሉ ትጥቃቸው። ደብረ ኤልያስ፣ ምስራቅ ጎጃም አብሻን በተባለው ቦታ በደረሰው የደፈጣ ጥቃት ከባድ ጉዳት መድረሱን የመረጃ ምንጮች ከቦታው መረጃን አድርሶናል። አድማጮቻችን ተመልካቾቻችን፣ እንግዲህ በአማራ ክልል በተለያዩ ቦታዎች ላይ የደፈጣ ውጊያዎች ተጠናክረው የቀጠሉበት ሁኔታ ነው ያለው። በክልል ውስጥ ያለው ጦርነት እንግዲህ ሁለት ዓመቱን ሊደፍን ጥቂት ወራቶች ብቻ ቀርቶታል። በዚህ ሂደት ውስጥ እንግዲህ ፋኖች በትጥቅ ራሳቸውን ያደራጁበት ሁኔታ ነው ያለው። አሁን የሚጎላቸው የመካናይዝድ ትጥቅ ብቻ እንደሆነ ነው ፋኖች እየገለጹ የሚገኙት። በወታደራዊ ስልጠናም እጅግ በጣም የትየለሌ የሆነ ወጣት ወደ ፋኖ እየገባ ይገኛል። በዛው ልክ ደግሞ ባንዳዎችም የተስፋፉበት ሁኔታ ነው ያለው አሁን ክልሉ ላይ እንግዲህ ክልሉ ተስፋ እንዳይቆርጥና ክልሉ ሙሉ ለሙሉ ፋኖ እንዳይቆጣጠር አንዳንድ ካድሬዎች እንግዲህ ክልሉን እያጠናከሩት ይገኛሉ። ምልሻን የማሰልጠን አማራ አማራ ላይ እንዲተኩስ የማድረግ እንቅስቃሴዎች ናቸው እንግዲህ ተጠናክሮ የቀጠሉት። ፋኖቹ ይሄንን ነገር ለማስቀረት በተለያዩ ቦታዎች ላይ ለአንዳንድ ካድሬዎች ጥሪ እያደረጉላቸው ይገኛሉ። ከዚህ ውጭም ደግሞ እርምጃውን በዛ ልክ ተጠናክሮ የቀጠለበት ሁኔታ ነው። ለህብረተሰቡ ፕሮፖጋንዳ ለመስራት እና ክልሉ አንጻራዊ ሰላም እንዳለ እና ፋኖ አቅም እንደሌለው ለማሳየት የተለያዩ ቦታዎች ላይ ስብሰባ ነው በሚል ታጅቦ ይንቀሳቀሳሉ። በዚህ ሂደት ውስጥ እንግዲህ ፋኖ ደፈጣ ሰርቶ እነዚህ በህዝብ መሃል ገብቶ ፕሮፖጋንዳ ለመስራት እና የጦርነቱን ቀላልነት እና የፋኖን አቅም አቅመ ቢስ መሆኑን ለማስረዳት የሞከሩትን ካድሬዎች ላይ እርምጃ እየወሰዱ ይገኛሉ። ይህ እርምጃ ተጠናክሮ ቀጥሏል። በርካታ ቦታዎች ላይ እንደዚሁ የመንግስት ካድሬዎች ዋጋ የከፈሉበት እስከ ወዲያኛው የተሸኙበት ሁኔታ ነው ያለው። ወታደራዊ የጦር አመራሮችም በግዳጅ ላይ እስከ ህይወት መስዋዕትነት የከፈሉበት ሁኔታ አለ። የቆሰሉ አሉ። ሸዋ ቀጠናም ጎንደር ቀጠናም እንደዚሁ ወሎ ቀጠናም ጎጃም ቀጠናም በተመሳሳይ እንዲህ አይነቱ ድርጊት ተጠናክሮ የቀጠለበት ሁኔታ መሮሩን ነው እየተመለከት የምንገኘው። ኢትዮጵያ እንግዲህ ውጥረት አለ በሁሉም ቦታ ሰላምን የሚያመጣ ነገር አልተገኘም። ትግራይም የጦርነት ዝግጅት ነው እንግዲህ እያደረጉ ያለው እርስ በራሳቸው ራስ በራሳቸው ላይ መፈንቅለ መንግስትን እየሰሩ ይገኛሉ። የትግራይ ሁኔታ ደግሞ እጅግ በጣም የሚገርም ጉዳይ ነው። ፍጥነታቸው በፍጥነት እንግዲህ ጌታቸው ረዳን ተጠርቼ ነሄርኩ ነው የሚለው፣ ነገር ግን ወደ ትግራይ የሚመለሳለሁ ነው የሚለው። ትግራይ እነ ዶክተር ደብረጽዮን ተቆጣጥሯል። ሬዲዮ ጣቢያውንም ተቆጣጥሯል። ከንቲባ ጽህፈት ቤቱን ተቆጣጥሯል። እጅግ በጣም የሚገርም ስራ ነው እንግዲህ እየተሰራ ያሉ። አድማጮቻችን፣ ተመልካቾቻችን በተመሳሳይ ፕሮግራምና መርሃግብር እንገናኛለን። መልካም ጊዜ እንደሆነላቸው የሚመኛለው። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም ተከታተሉ። የአድማጭ ተመልካቾችንም ቁጥር ለማብዛት ሊንኩን ሼር እያደረጋችሁ ሰብስክራይብ አስደርጉ። መልካም